እሺ ተመልካቾች እንደናችሁ፣ ይህ ኢኮኖሚ ጉዳይ እያነሳን የምናወራበት የዩቱብ ቻናል ነው። ዋሲሁን በላይ ነኝ። ቻናሉ ላይክ ሰብስክራይብ እንድታደርጉ ጋብዣችኋለሁ። ከባንክ መበደር በጣም የተለያየ አመለካከት የሚራመድበት ውሳኔ ነው። አንዳንዶች ከባንክ መበደር በጣም የሚደፍሩ ናቸው። አንዳንዶች በጣም የሚፈሩ ናቸው። አንዳንዶች መበደር በጣም ጥሩ እንደሆነ የሚያምኑ ናቸው። አንዳንዶች ደግሞ መበደር ችግር እንደሆነ የሚያምኑ ናቸው። ደግሞ በውጤት ደረጃም ተበድረው ስኬታማ የሆኑ ሰዎች አሉ። ተበድረው ደግሞ ችግር ውስጥ የገቡም ሰዎች፣ ድርጅቶች አሉ። ስለዚህ አሁን አንድ ሰው ወይ ደግሞ አንድ ድርጅት በግለሰብ ደረጃ እንመልከተውና ከባንክ ቤት ብድር ከመውሰዱ በፊት ከግምት መክተት ያለባቸው ጉዳዮች ምንድን ናቸው? መቼ ነው መበደር አዋጭ የሚሆነው? መቼ ነው መበደር ላያዋጣ የሚችለው የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጊያለሁ። እንደየ ግለሰቦች ሊለያይ ይችላል። የመጀመሪያው ብድር ከባንክ መበደር የፈለገ ሰው ለምንድን ነው የሚበደረው የሚለውን በጣም በጣም እርግጠኛ መሆን አለበት። አንዳንዶች በስሜት ብድር ለመውሰድ የሚወስኑ ሰዎች አሉ። ስለዚህ ለምንድን ነው የሚበደረው ብድር ስንተኛ ምርጫዬ ነው? ለምሳሌ ኢንቨስት ለማድረግ የፈለገ ሰው ከሆነ ለኢንቨስትመንት የሚያስፈልገኝን ወጪ ለመሸፈን ብድር ስንተኛ ምርጫዬ ነው የሚለውን በደንብ ማረጋገጥ አለበት። ብድር አንደኛ ምርጫ የሚደረግ የማይሆንባቸው ብዙ ምክንያቶች አሉ። ለፍጆታ ከሆነ የሚመከር አይደለም። ሰዎች ከባንክ ቤት ተበድረው ሰርግ የሚደግሱ ከሆነ ጤነኛ ላይሆን ይችላል። ለፍጆታ ከሆነ ጤነኛ ላይሆን ይችላል። ለኢንቨስትመንት፣ ለንግድ ከሆነ በደንብ ለምንድን ነው የሚበደረው የሚለው ማወቅ አለባቸው። ቋሚ ንብረትም ለመግዛት ከሆነ የሚበደሩበትን ምክንያት ማወቅ አለባቸው። ብድር እኔ ገንዘብ ብድር ማለት ገንዘብ ማግኘት ማለት ብድር ገንዘብ ላገኝ ከምችልባቸው የመጨረሻ እድሎች መካከል ስንተኛ ነው የሚለው ማወቅ አለባቸው። ከግለሰቦች መበደር የምችል ከሆነ ራሴ ካለኝ ከቁጠባ መጠቀም ምችል ከሆነ ሌሎች የብድር ምርጫ አማራጮችን መጠቀም ምችል ከሆነ የሚሉትን ዝርዝሮች በሙሉ ከተመለከተ በኋላ ከባንክ መበደር የሚለው ስንተኛ ምርጫ መሆኑን ማረጋገጥ በደንብ ያስፈልጋል። እሱ መጀመሪያ ውሳኔ የፈለገው እሱ ነው። ሁለተኛው ምን ያህል ነው መበደር ያለብኝ የሚለውንም ማሰብ በደንብ ነው የሚያስፈልገው። ተበድሮ ማሰብ ሳይሆን አስበው መበደር ስለሆነ የሚገባው ማለት ብዙዎቹ ችግር ውስጥ የሚገቡት ምን ያህል ነው መበደር የምፈልገው የሚለውን ለማረጋገጥ ይቸግራሉ። ስለዚህ መጀመሪያ በጥናት ማወቅ አለባቸው። ምንድን ነው የሚሰሩት? ኢንቨስትመንት ከሆነ ኢንቨስትመንቱ ምን ያህል ወጪ ይፈልጋል ምን ያህሉን የሚሸፍናለሁ፣ ምን ያህሉን ከባንክ እፈልጋለሁ የሚለው ማወቅ አለ፣ በጥናት መለየት አለባቸው። በቂ ምክንያት መያዝ አለባቸው። ጥሬ እቃ ለመግዛት ነው ፈልገው፣ መኖሪያ ቤት ለመግዛት ነው ፈልገው፣ መኪና ለመግዛት ነው ፈልገው፣ ምንድን ለመስራት ስለምፈልግ ነው የሚል በቂ ምክንያት ያስፈልግ። ከየትኛው ባንክ መበደር አለብኝ የሚለውንም መወሰን አለባቸው። ምክንያቱም በየባንኮቹ ያለው የወለድ መጠን ይለያያል። የእፎይታ ጊዜ የሚሰጡ ባንኮች አሉ፣ የወለድ መጠናቸው ዝቅ ከፍ ያለ ባንኮች አሉ። ስለዚህ ምን ያህል ወለድ አለ የትኞቹ ባንኮች አሉ ብለው መለየት በቂ መረጃ መያዝ ያስፈልጋል። ስለዚህ ምን ያህል ነው መበደር ያለብኝ የሚለውን መጠን በጥናት ነው መወሰን። አንዳንዶች ተበድረው ግማሹን ቁጭ አድርገው በግማሹ ይሰሩ አሉ። እሱ በጣም ሪስክ ነው። ስለዚህ በቂ ጥናትና በቂ ምክንያት ማድረግ በጣም በጣም አስፈላጊ ጉዳይ ነው። ተበድሮ ማሰብ ሳይሆን አስቦ መበደር ስለሆነ የሚገባው ማለት ሶስተኛው እኔ ምን ያህል መበደር እችላለሁ የሚለውን እርግጠኛ መሆን ያለበት፣ ምን ያህል እችላለሁ እፈልጋለሁና እችላለሁ የተለያዩ ጉዳዮች ናቸው። ምን ያህል መበደር እችላለሁ፣ ለምሳሌ ባንኩ አላችሁ ብሎ የሚያስበው ቋሚ ንብረት የሚተመንበትን ተመን ማወቅ ያስፈልጋል። ስለዚህ ምን ያህል መበደር እንደምችሉ መጀመሪያ ማረጋገጥ አለባችሁ፣ በምክንያት በጥናት ማሰብ አለባችሁ። አንዳንዶች ተበድረው የተበደሩትን ይቆጥቡታል፣ ቁጭ ሚያደርጓሉ። ተበድረው ስራው እስኪመጣላቸው ድረስ ሊሰሩ ያስቡትን እስኪሰሩ ድረስ ባንክ ቁጭ ሚያደረጓላቸው፣ አንዳንዶቹ የባንኩን ኢንተረስ ከቆጠቡት ላይ ከራሱ ከባንኩ ላይ ከተበደሩት ከቆጠቡት ላይ መልሶ የሚከፍሉ ሰዎችም ያጋጥሙኛል። ተበድሮ መቆጠብ ሳይሆን የተቆጠቡትን ብድር የተበደሩትን እዳ እራሱን እንደ ክፍያ አድርጎ ማምጣት ሳይሆን ምን ያህል መበደር ይችላሉ የሚለውን በጥናት በምክንያትነት መለየት በጣም አስፈላጊ ነው። አራተኛው አሁን ለመበደር የተነሳችሁበት ምክንያት መበደራችሁን የሚያስገድድ ነው ወይስ እናንተ ቀስ ብላችሁ ብትቆጥቡ መስራት የምትችሉ ስራ ሆኖ ነው አሁን እየተበደራችሁ ያላችሁት? ለምሳሌ መኪና ለመግዛት አሁን መበደር የወሰነ ሰው ነገር ግን ካሉት ሌሎች አማራጮች ላይ ቢቆጥብ አንድ ስድስት ወር ቢቆጥር መኪና መግዛት የሚችል ከሆነ ስድስት ወሩን ጠብቆ መኪናውን ቢገዛው በሌላ አማራጮች ይመከራል እንደማለት ነው። ስለዚህ ጉዳዩ አሁን አንገብጋቢ ነው፣ እናንተ እንድትበደሩ የሚያንገበግባችሁ ጉዳይ ነው ወይስ ቀስ ብላችሁ ቆጥባችሁ ሌሎች አማራጮችን ተጠቅማችሁ የምትፈልጉትን ክፍተት መሙላት የምትችሉት እሱን በደንብ ማረጋገጥ ያስፈልጋል። አምስተኛው እናንተ ዋናው ጥያቄ እናንተ በየወሩ ምን ያህል መመለስ ትችላላችሁ ከሚለው ጋር ጉዳዩን ማስተሳሰር ደግሞ አለባችሁ። ብድር የምትወስዱበት ምክንያት፣ ተጠባቂ ወርሃዊ ክፍያችሁ፣ የምትከፍሉበትን ስልት በጥናት ማወቅ አለባችሁ። አንዳንዶች ደውለው የዚህን ያህል ብትበደር ምን ያህል የምከፍለው የሚለውን ከሰዎች ይጠይቃሉ። ከባንኮች በደንብ ማጣራት አለባችሁ። ለምሳሌ አንድ ምሳሌ እንውሰድ። አንድ ሚሊዮን ብር የተበደረ ሰው ለአስር ዓመት ዕዳህን ይከፍልሃል። ዕዳህን የምትከፍለው በአስር ዓመት ውስጥ ነው። አንድ ሚሊዮን ተበደረ በአስር ዓመት ውስጥ ትከፍላለህ ቢባልና 15 ከመቶ ወለድ አለብህ ቢባል ስለዚህ ለ120 ወራቶች እዳው መክፈል አለበት ሰው ስለዚህ በ15 ከመቶ ብታሰሉ ወደ 936 ሺህ ብር ብቻ ወለድ ይከፍላል በየወሩ ይህን ይክፈል ቢባል ወለዱ ብቻ 7800 ብር ነው በየወሩ ዋናው ብድር 8300 ብር ነው በየወሩ በድምሩ 16134 ብር በየወሩ መክፈል አለበት አሁን አንድ ሚሊዮን ብር ለመበደር ሲነሳ በየወሩ ከ16000 ብር በላይ ምን ያህል አገኛለሁ የሚለው ማረጋገጥ አለበት። የምሰራው ቢዝነስ በየወሩ 16 ሺ ብር ያስገኝልኛለሁ የሚለውን ወይም ደግሞ ካሉኝ ገቢዎች ውስጥ 16 ሺ ብር ለባንክ የሚከፈል እዳን መክፈል የሚችል አቅም አለኝ የሚለውን ምን ያህል መመለስ ይችላሉ የሚለው ማረጋገጥ አለበት። ስለዚህ አንድ ሚሊዮን ብር በየወሩ 16 ሺ ብር ለ10 ዓመት እንዲከፍሉ የሚያስገድድ ቢሆን በ15 በመቶ ወለድ ለሰውዬው ግ የሚችለው 10 ሺ ብር ብቻ ከሆነ መበደር ያለበትን የሚወስነውን ዝቅ ማድረግ አለበት ማለት ነው። ስለዚህ በየወሩ የሚከፈለውን ማረጋገጥ፣ እፎይታ እንኳን ቢኖረው አንድ ሚሊዮን ብር የተበደረ ሰው እፎይታ እንኳን ቢኖረው በየወሩ ግን 7800 ብር ኢንተረስት ሬቱን ወለዱን የመክፈል ግዴታ አለበት። ስለዚህ ይህ ማረጋገጥ በደንብ ያስፈልጋል። ወለዱ ቢለወጥስ የሚለውን ደግሞ ማሰብ በደንብ ነው የሚያስፈልገው። ሁለተኛው መሰረታዊ ሀሳብ ስድስተኛው መሰረታዊ ሀሳብ ምንድን ነው? ወለድ ቢለወጥስ? ባንኮች እንደዚህ ነው የሚያደርጉት። ዛሬ የተበደራችሁበት ወለድ ለዘላለም አያገለግልም። የሆነ ጊዜ ለወለዱ ቢጨመር በሚጨመረው ወለድ ኮሚትመንት ውስጥ እገባለሁ ብላችሁ ነው የምትፈራርሙት በአብዛኛው። ስለዚህ አሁን ቅድም 15 ከመቶ ያልኳችሁ ወለድ ድንገት 16 ከመቶ ቢሆን በየወሩ 16 ሺህ ብር ተከፍሎ የነበረው በ600 ብር ራሱን ይጨምራል ወለዱ ብቻ 1 ሚሊዮን 10 ሺህ ብር ይደርሳል ማለት ቅድም 936 ብር ትከፍሉበት የነበረው በ15 ከመቶ በ16 ከመቶ ቢሆን ወለዱ ብቻ 1ሚሊዮን 10 ሺ ብር ይመጣል። ሀያ ከመቶ እንኳን ቢሆንስ ድንገት እናንተ የተበድራችሁት ለ10 ዓመት ነው። አምስተኛ ዓመት ላይ 20 ከመቶ ቢገባስ 16 ሺ ብር ተከፍሉ የነበረው ወደ 19 ሺ ብር በየወሩ እንድከፍሉ ትገደዳላችሁ። ወለድ ብቻ ወደ 13 ሚሊዮን ብር ይደርስባችኋል። አንድ ሚሊዮን ተበድራችሁ ማለት ስለዚህ ቢጨመር መሀል ላይ የወለድ አጀስትመንት እንኳን ቢኖር መክፈል እችላለሁ ወይ የሚለውን በ1 ዓመት ውስጥ የሚኖረውን ሁኔታም ከግምት መክተት ያስፈልጋቸዋል። ስድስተኛው መሰረታዊ ሀሳብ እሱ ነው። ሰባተኛው መክፈል ካልቻላችሁ ምንድን ነው የሚፈጠረው የሚለውንም ማወቅ አለባችሁ። ከአሁኑ ነው ማወቅ ያለባችሁ። እንዳወጣ ያውጣው ሊባል አይችልም። አበዳሪ ይሞታል ወይ ተበዳሪ ይሞታል የሚባለው አይነት ተረትም ልትጠቀሙ አትችሉም ከባንክ ጋር ባለ ብድር ውስጥ ስለዚህ መክፈል ካልቻላችሁ ምንድን ለምሳሌ ቤት አስይዛችሁ መክፈል ካልቻላችሁ ቤታችሁን ነው የምታጡት። ማሽን አስይዛችሁ መክፈል ካልቻላችሁ ማሽናችሁን ነው የምታጡት። እሱንም ፕላምቢያችሁን በደንብ ማወቅ አለባችሁ። ምናልባት ንብረታችሁ ላይ ሐራጅ ከወጣ ምናልባት ልዩነት ልታገኙ ትችላላችሁ። ሌሎች ሊሆኑ ምርጭን ቤት መቀማት ነው ንብረት መቀማት ነው ማሽን መቀማት ነው የሚያመጣው ምንድን ነው የሚያመጣው። ወይም ደግሞ ጠንካራ ሆናችሁ በብድሩ ሌላ ሀብት አፍርታችሁ ከሆነ ብድር አስፈሪ ላይሆን ይችላል። ለምሳሌ አሁን የተበደራችሁት መሬት ገዝታችሁ ንብረት ሰርታችሁ ንብረት አፍርታችሁ ሌላ ቢዝነስ እየሰራችሁ ከሆነ መክፈል እንኳን ባችሉ ንብረት እጃችሁ ውስጥ አለ። ስለዚህ ከንብረቱ ተነስታችሁ ቀሪ ዕዳዎቻችሁን ልትከፍሉ ትችላላችሁ። ቢያንስ እንኳን ቤት የገዛ ሰው ቤት ውስጥ ኖሬ አለው ሊል ይችላል። ቤቴን አከራይቼ ገበያ አግኝቼ ዳይን እየከፈልኩ ነው ሊል ይችላል። ደግሞ ቤቱን እዳውን ከቨር አድርጎ መግዛት የሚችል ሰው ሊያስተላልፈው ይችላል። ሊሸጥ ይችላል። ሌሎችም አማራጭ ሊኖሩ ይችላል። ስለዚህ መክፈል ካልቻልኩ ምንድነው የሚከሰተው የሚለውን ጉዳይ ማወቅ አለባችሁ። ቤተሰብ የሚበትን መኖሪያ ቤታችሁን የሚያሳጠ ከሆነ ንብረታችሁን የሚያሳጣ ከሆነ መጀመሪያ ቅድም እንዳልኩት የተበደራችሁበት ምክንያት የእናንተን አቅም ከግምት መክተት አለበት። እሰራለው እተጋለው ብላችሁ ከሆነ የተበደራችሁት መስራት፣ መልፋት፣ መትጋት አለባችሁ። ችግር በገጠማችሁ ጊዜ ፕላን ቢ እያዘጋጃችሁ ሌሎች አማራጮችን እያዘጋጃችሁ መንቀሳቀስ እንዳለባችሁ ለዛ አስር ዓመት በ10 ዓመት ከተበዳጅ ለ10 ዓመት የሚሆነውን ጠንካራ ፕላን በራሳችሁ ማዘጋጀት አለባችሁ። ስለዚህ ብድር ለመበደር የምታስቡ ሰዎች እነዚህን ፕሪኮንዲሽኖች ማሰብ ብትችሉ በጣም ጥሩ ነው። ተበድሬ ምን ልስራበት የሚሉ ሰዎችም ገጥሞኝ ያውቃሉ። ምን ያለ በደር የሚሉ ሰዎች ገጥሞኝ ያውቃሉ። መበደሩ ጥሩ ነው፣ ጥሩ አይደለም ብለውም ጠይቆኝ የሚያውቁ ሰዎች አሉ። ተበድሬ ያለፈልኝም የሚሉ አሉ። ተበድሬ ንብረቴን አጣውም የሚሉ አሉ። ባህሪው የተለያዩ ነው። ስለዚህ ቅድም ያልኳቸው ራሽናሊቲ ማሰብ የምችሉ ከሆነ ምናልባት ይጠቅማቸዋል ብዬ ቲፕ ነው እየሰጧቸው ያለውት። ማንኛውም ሀሳብ፣ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ላይ ልትልኩልኝ ችላላችሁ። ፌስቡክም ቴሌግራም ላይም አለው። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም